የወልቃይት ወታደራዊ ትርኢት መነጋገሪያ ሆኗል ኮሎኔል ደመቀ የሚመሩት የተከዜዘብ የተባለው ሰራዊት ስናይፐርን ጨምሮ እጅግ ዘመናዊ ትጥቆችን እስከ አፍንጫው መታጠቁ ተሰምቷል ይህ ኃይል በተጠንቀቅ መሆኑ በተገለጸበት በዚህ ሰዓት የህወሓት አርሚ ሰባ ኃይል በሸረሪና በኩል አደገኛ ወታደራዊ እንቅስቃሴ እያደረገ ይገኛል ወልቃይት እስከ አፍንጫው እየታጠቀ ነው የተከዜዘብ ወታደራዊ አቅሙን ይበልጥ እያሳደገ ነው ኮሎኔል ደመቀ ድፍን ወልቃይቴ መታጠቃል አለበት ባሉት መሰረት፣ ባለፉት ሁለት ዓመታት የተከዜ ዘብ በሚል ስም በርካታ ታጣቂዎች ሰልጥነው እየታጠቁ ይገኛሉ። ይህ ወታደራዊ ስልጠና ቀጥሎ በትናንትናው ዕለትም አዲስ የተከዜ ዘብ ኃይል ተመርቋል። ከዚህ በተጨማሪ ወታደራዊ ትርኢትም አሳይቷል። የማይካድራ ጭፍጨፋ መታሰቢያ ዓመትም በማስመልከት በትናንትናው ዕለት በወልቃይት ወታደራዊ ትርኢትም ተደርጓል። የመታሰቢያ እለቱ ከወታደራዊ ትርኢት ባለፈ በልዩ ዝግጅቶች ታስቦ ሙሏል። በዚህ ዝግጅት ላይ በርካታ የተከዜ ዘብ አባላት ሰልጥነው ተመርቋል። የሰቲቱ መራ ከተማ አስተዳደር የተከዜ ዘብ ኃይልን አስመርቅ ያለ ያለ ሲሆን ይህ የመረቃት ስነ ስርዓት የሀገርን ሰላምና አንድነት ለማስጠበቅ የሚደረገውን ጥረት የሚያጠናክር አዲስ ምዕራፍ ነው ሲል ገልጾታል። የሰቲቱ መራ ከተማ አስተዳደር ከንቲባ አቶ እንኳይንህ ሙሉ መረቃቱ በአማራነታቸው ብቻ ተለይተው በማይካድራ ከተማ የተጨፈጨፉ ወገኖችን የምናስብበት ወቅት መሆኑ ልዩ ያደርገዋል ሲሉ ገልጿል። አቶ እንኳይንህ ሙሉ የተከዜ ዘብ የህዝብ ሰላምን የሚ ጠብቅና ለመከላከያ ሰራዊት ደጀን በመሆን የሀገርን አንድነት የሚያጸና ኃይል ነው ብለዋል። የተከዜዘ መስዋዕትነትን በመክፈል ትናንት በማይካድራና በሌሎች አካባቢዎች የደረሰውን የጭካኔ በትር ድጋሚ እንዳይከሰስ ዘብነቱን ያስመሰክራል ሲሉ አክለዋል። የወልቃይት ጠገዴ የአማራ ማንነት ወሰን አስመላሽ ኮሚቴ በበኩሉ ባወጣው መግለጫ ህወሓት የሰላም ስምምነቱን እንደ ጊዜ መግዣ በመጠቀም የፕሪቶሪያ የሰላም ስምምነትን ለማፍረስ ቀንከሌት እየፎከረ ነበረ ነው ሲል ከሷል። የፌዴራል መንግስት የወልቃይት ህዝብ ለዘር ማጥፋት ወንጀል የተዳረገው የማንነትና የወሰን ጥያቄ በማንሳቱ ምክንያት ስለሆነ በህግና በስርዓት ላቀረበው ጥያቄ በአንዳንድ ጉዳዮች ላይ የጀመረው ምላሽ የመስጠት ምልክት ጅማሮ በማጠናከር ለማንነትና ወሰን ጥያቄው ሙሉ ምላሽ በመስጠት ህጋዊ መቋጫ እንዲያስይዝ እንጠይቃለን ሲል ተደምጧል።